የሚያነጋግር አይጠፋም። ተጎዳ እና ምን ሆነሽ ነው? ድምፅሽን ነው ጎዳ አደረግሽ እኮ ስትነጋግር እኮ ሰምቼሽ ነው። ተማን ጋራ ነው ብዬ ምን ምን እንዳልሽ ሳል ሰማሁሽም፣ እንደው ዝም ብለሽ ታቡ ተመትሚ ነው ምን ሆና ነው ብዬ ነው። ምን ሆና አለሁ ተጎዳና አንዱን ጥጋበኛ አግኝቼው በእህል ላይ ልለፍህ ተመንገዱ አንተ እንዲያርጓ አራጡ ይዟ አምላክ ነው መንገዱን ሰፍሮ ይዞ ይሄ በእህል ላይ ልሂድ፣ የማን አባቱ ጥጋበኛ ነው? ማን ነው ማን ነው? መሰል እንግዳ ነው መሰል፣ አይቼው የማላውቅ አይቼው የማላውቅ አንተ ደግሞ እንዴት እንግዲያ ነው? እንግዲያ ነው እንዲያ በጠበሉ ብሎ የመጣ ነው የሚሆን። መንገዱን የማያውቅ ሆኖ ነው ነው የሚሆን አንቺ ያገኝ ነው እኮ ጋር ሰብሰብ

እሱ መሬት ላይ ሆነን ስለ እሱ እያወራን እያለ አሁን ትዝ ብሎኝ፣ አሁን ደግሞ መንገድ ላይ ሳገኘው አንዱ ገረመ አያሌው በተመሳሳይ እንዳይሆን ወራ ራሱ፣ እንዲያውም እኔ አጥፍቼው አለፍ

እንትነ እኛ ደህና ነን፣ ምናምን እሱ ጋር እንዲያውም ፍቅር ነን። እንዲያውም እሱ

ደህና ነው። በቃ እ ምን አስጨነቀሽ? እሱን አትተውኩም። እንደት አንተ እንኳን ጊዜ አስፈታህ ብለሽ እንትን ቀለማም ደሽ መተው እኮ ምን አስቀላመደኝ? እኔ እሱ ጋር አልነካከልና እያለሁት ይዤው ልመጣል ነበር። እንዲያውስ ይዤው እንትን አንተ ወጥ ምንም ሀሳብ

ሌላም ነገር ቢሆን እኮ እንዲህ ነው እናንተ። ማንስ ቢሰማን አሁን እንዲ ብሎ ስናመ አረጋ አረጋ አስማረ ደግሞ እ ታረፍዳለህ እዚያ ማሳው ላይ ሆነን እንዲ መሬቱን ገፉት እያለ እንዲያቀድም ምን ቆለታለሁ። ብቻ ተፈቶ ነው መሰለኝ እኔ ሩጡ አምልጦ ይሁን ዘሎ ወጦ ይሁን እንጃ

ውስጥ ላይ ሰው እንጂ አንተ ግን ይፍታሽ። እንዴት እኮ ነው እንዴት እንዳረጉት? አሁን ጉዳዩ ነው፣ ጉዳዩን እንደገና ሊያዩት ይሆነ። አሁን እንትን በስህተት ነው ሊሉ ይሁን። አሁን ምን ይባላል ይሄ ዋ አራግና አንተ

እኔ በታች ፖሊስ ጣቢያ ፖሊስ እዚያ የከረመ ማ አይመስል፣ እንዲህ ያለ አበባ መስሏል። እንዲህ ያለ እኛ ከሳስለን እዚህ ቤታችን ተቀምጠን ከሳስለን፣ እሱ ሌላ ሰው የመጣው እና እንግዲህ አንድ የፈረደበት እንግዲህ በቃ ይሄንን ድንበርተኛ የገፋው ሰውዬ እንጃ ለቱ መቧጨቃቸው

ታፊ ላይ ቢመጣብኝ ነው እንጂ ደሞ ምን ሁኜ ነው እየ ሆድ ሚብሰኝ? ምን ሁኛለሁ? እሱ ሲብሳል። እናቴ ዋ ሆድ ይብሳል፣ ሆድ ይብሳል። እናቴ በያዞሽ። ዞሮ ዞሮ ጠና ማለት ነው፣ መቻል ነው እንግዲህ። ምን ይደረጋል? እንዴት ሆድ ሚብሰኝ? ደሞ እንዴት ነው ጠና? ምን አንተ ጀሩ ሁኛለሁ? ምን እንዴት ነገሩን ሸፈን ሸፈን፣ ቤት ዘግተሽ እንዲያስ ዙሪ አንብርም። እየ መንደሩ፣ በየጫካው ማን ነው ቤት ዘግቶ ሲዙሪ ነበሩ? እኔ ነኝ እና እኔ ዳሳሽ ተሸንፌ ነው ቤት ዘግቼ ዞሬ ነበር። አይዞሽ፣ ለማንኛውም ተውኩት እንጂ እንዲያው ደግሞ ለዚህ ነው እንጂ እኮ ነግሬሽ ነበር። ቁርጡን ነግሬሽ ነበር። ተይ፣ ይሄ ነገር አይሆንሽም፣ አይበጅሽም፣ ይቅርብሽ ብዬ ነግሬሽ ነበር። ምኑን ነው የነገርከኝ? አያሌውን ነገር ነው እንጂ አያሌውን፣ ደግሞ አይሆንሽም

ለማንኛውም እንዲበርታ ጠንከር ማለቱ ይሻላል። ዞሮ ዞሮ ቤቱንም ክፈችው እና ስራሽን ጀምሪ። አሁን ዝም ብሎ እንትን ቢሉት ሰውዬው ላይ ይገኝ አስሩ ማቧተር ጥሩ አይደለም እና እንዲያርጊ ምንድን ነው ደግሞ እሱም አይገኛት ማን ያሉት እሱ ነው እሱ አለፈ የሚባል ወሬ እንኳን ሰሚ ምቆጥ ነው፣ እንኳን ጥንቁሩን ነው። ለማንኛውም እናቴ አይዞሽ።